ክብሮታይ፣ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው ፕሬዚደንት አብይ አህመድ ለትግራይ ክልል አቶ ጌታቸው ረዳን የሚተካ አዲስ ፕሬዝደንት እየፈለግኩ ነው ብሏል። የትግራይ ህዝብ ፕሬዚደንቱን በኢሜል ይጠቁመኝ የሚል አነጋጋሪ መግለጫም አውጥተዋል። ከዚህ ጋር የተያያዘ መረጃ ተዘጋጅቷል። በብር ሸለቆው አማራ ክልል ብቻ ሳይሆን ለሀገሪቱ የሚበቃ ሰራዊት አሰለጠንኩ ሲል ብልጽግናው መንግስት ገለጸ። በክልሉ የአውራ ጎዳናውን እንቅስቃሴ ያስተጓጎለ ውጊያ ሲደረግ በከተሞችና በካምፖች ላይ ጥቃቶች መፈጸማቸውና በርካቶች መገደላቸውም ተሰምቷል። ሰሙታላችሁ። የትምህርት ሚኒስትሩ ብርሃኑ ነጋ በዩኒቨርሲቲው ተመራቂ ተማሪዎች የመውጫ ፈተና ውጤት በሙሉ እንዲታገድ ማድረጋቸው ታወቅም። የጅግጅጋ ዩኒቨርሲቲ ከዘንድሮ ተመራቂዎች ውስጥ 98 በመቶዎቹ የመውጫ ፈተና ወይም ኤግዚት ኤግዛም ተፈታኞችን አሳለፍኩ ማለቱ ውዝግቡን ፈጥሯል። ተጨማሪ መረጃ ይዘናል። የታጋቿና ኢቢኤስ ቴሌቪዥን ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። ፓርቲዎቹ በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው ሲሉ ገልጸውታል። በዚህ ጉዳይ ላይ ያጠናቀርነው መረጃም ይቀርባል። በትግራይ ክልል የመሰረታዊ ምርትና የትራንስፖርት ክፍያ ዋጋ በእጅጉ መናሩን ነዋሪዎች ተናገሩ። ይህ የሆነው ደግሞ በተለይም ጠቅላይ ሚኒስትር አብይ አህመድ የነዳጅ ክልከላ በክልሉ ሕዝብ ላይ እንዲጣል ያስተላለፉትን ትዕዛዝ ተከትሎ ነው። ሌላኛው መረጃችን ነው። የሱዳን ጦር በዳርፉር በአንድ የገበያ ማዕከል ላይ በፈጸመው ድብደባ በመቶዎች የሚቆጠሩ ሰዎች መገደላቸው ተሰማም። አንድ ጉዳዩን የሚከታተል ቡድን ጦርነቱ ከተጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲል ጠርቶታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በብር ሸለቆ ለአማራ ክልል ብቻ ሳይሆን ለሀገሪቱ የሚበቃ ሰራዊት አሰለጠንኩ ሲል የብልጽግናው መንግስት ገለጸ። በክልሉ የአውራ ጎዳናውን እንቅስቃሴ ያስተጓጎለ ውጊያ ሲደረግ በከተሞች ና በካምፖች ላይ ጥቃቶች ተፈጽመው በርካታዎች ተገድለዋል። አገዛዙ በጅብ ቆዳ ተዋጊ ከሚላቸው ኃይሎች ጋር የሚያደርገው የተኩስ ልውውጥ ዛሬም እንደቀጠለ ነው። በተለይም ላለፈው አንድ ሳምንት ዳግም በአገረሸው የአማራ ክልሉ ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል። ዛሬ ከፍተኛ ሰብአዊ ጉዳትን ያስከተለው ውጊያ ከተደረገባቸው አካባቢዎች ውስጥ ምስራቅ ጎጃም ማቻክላማ ሊገኝበታል። ወደ ከተማው የገቡ የፋኖ ኃይሎች በከፈቱ ጥቃት በደርዘን የሚቆጠር ሰብአዊ ጉዳት ማጋጠሙም ተሰምቷል። የፋኖ ኃይሎች በዚህ ውጊያ በርካታ የነፍስ ወከፍ መሳሪያ አግኝተናል ሲሉም ነው የሚገልጹት። በተመሳሳይ በዛው በጎጃም ቀጠና ዋሸራም እንደዚሁ ጠንካራ የተባለ ውጊያ ተደርጎ ኢትዮጵያውያን ተገድሏል። በክልሉ እንደ ገደብዬ፣ ጃዊ፣ ፈንድቃ አይምባ ባሉ አካባቢዎችም ተመሳሳይ ጥቃቶች ደርሷል። በማዕከላዊ ጎ ጎንደር ወገራ በወታደራዊ ካምፕ ላይ ጥቃት ተፈጽሟል። በሰሜን ጎንደር ደግሞ ትናንት የነበረው ውጊያ ከጎንደር ደባርቅ ከዛም ወደ ትግራይ ክልል የሚያሻግረው አውራ መንገድ እንቅስቃሴ ለሰዓታት ያስተጓጎለ ውጊያ ነበር። በዚሁ ቀጠና ከቀናት በፊት በነበረ የተኩስ ልውውጥ የነዳጅ ቦቴዎች ጭምር እንዲቃጠሉ መሆኑ መዘገቡ የሚታወስ ነው። በአማራ ክልል በእንዲህ ያለ ሁኔታ ለቀጠለው ጦርነት ግብአት የሚሆኑ ኃይሎችን እያመረተ ስለመሆኑ ግን ብልጽግና ዛሬ ያሳውቋል። ከሰሞኑ ሰላሳ ሶስተኛ ዙር ያድማ ተና ፖሊስ አባላት ሰልጥነው ለመርቃት እየተዘጋጁ ስለመሆናቸው መዘገባችን የሚታወስ ነው። ዛሬ በብር ሸለቆ የክልሉ የብልጽግና አመራር ደሳለኝ ጣሰው የተገኙ መሆናቸውን የዘገቡት የብልጽግናው ልሳናት ከአማራ ክልል አልፎ ለሀገር የሚተርፍ ኃይል እየተዘጋጀ ነው ስለማለታቸውም ጠቅሷል። በራስ አቅም በክልሉ የቀጠለውን ጦርነት ለማካሄድ ማለትም የእርስ በርስ ጦርነቱን ይበልጥ በጠበብ አኳን ለማከናወን የሚደረግ ስለመሆኑም አክሏል። በእርግጥ ሩብ ሚሊዮን የሚሆን ሚሊሻን የማሰልጠንና የመከላከያ ሰራዊቱን የመተካት የሚል እንቅስቃሴ በክልሉ ተደርጎ ጦርነቱ በክልሉ አቅም አካሄድ ቀርቶም የመከላከያ ሰራዊቱም የሜካናይዝድ ኃይሉን ጭምር እንዲያሰማራ ያስገደደ ነባራዊ ሁኔታ ነው የተፈጠረው። ለጦርነቱ መፍትሄ የሚገኝበትን ፖለቲካዊ መንገድ ከመሻት ይልቅ አሁንም የጦርነቱ ቀጣይ ሰለባዎችን ማሰልጠንና ማዘጋጀት ላይ ያተኮሩት ያገዛዙ ሰዎች ከዚህ በፊትም ደጋግመው አሰልጥነው አስመርቀው ያሰማሩት ኃይል የት እንደደረሰ ግን ተናግረው አያውቁም። የብልጽግናው ፕሬዚደንት አብይ አህመድ ለትግራይ ክልል አቶ ጌታቸው ረዳን የሚተካ አዲስ ፕሬዚደንት እየፈለግኩ ነው ብሏል። የትግራይ ሕዝብ ፕሬዚደንቱን በኢሜይል ይጠቁመኝ የሚል አነጋጋሪ መግለጫ አውጥተዋል። ደማፋሳሹ ጦርነት በፕሬቶሪያው ስምምነት ከቆመ በኋላ የክልሉ ህዝብን ሰቆቃ ከተኩስ ድምፅ በመለስ ባሉ ሁነቶች ያስቀጠለው የብልጽግናው አገዛዝ ወደ ትግራይ ክልል የነዳጅ መስመሮችን ዘግቶ የኢሜይል በሮችን ከፍቷል። በየለቱ የክልሉን ሁነት በአጀንዳዎች ወጥሮ የህዝቡ መሰረታዊ ጥያቄዎች ቦታ ያጡ ዘንድ የሚሰራው አገዛዙም የክልሉ ፖለቲከኞች ለሁለት ጎራ መከፈል ደግሞ ለዚህ ምቹ ሁኔታን ፈጥረውለታል። በመጨረሻ መሪያቸውን እንድትጠቁሙ በሚል ኢሜይል ከፍቸላቸኋለሁ የሚል በርካቶ ሪፖርቶች ስላቅ ያሉትን አጀንዳ ይዞ ብቅ ብሏል። ጠቅላይ ሚኒስትሩ በትግረኛ በአሰራጩት መልእክትም ለትግራይ ክልል ጊዜ አስተዳደር ፕሬዝደንት ለመሾም ህዝቡ በኢሜል ጥቆማ እንዲሰጠኝ ይጠይቃለሁ ብለዋል። የትግራይ ህዝብን አንበርክከው እርሳቸው ነዳጅም መሪም የሚሰጡትም የሚነሱትም ሆኖ መታየትን የሚሹት የብልጽግናው ሰው በመልእክታቸው ላይ አዲስ ፕሬዝደንት እንደሚመረጥ ገልጸው አቶ ጌታቸው ረዳ እንደሚተኩ ጠቁሟል። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜ አስተዳድሩን አላማዎችን ጥንቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትር ጽህፈት ቤት ኢሜይል ጥቆማቸውን ከዛሬ ጀምሮ አድርሱኝም ብለዋል። ህግ በማሻሻል የጊዜ አስተዳድሩን ለአንድ ዓመት ማራዘም በግድ አስፈላጊ ሆኗል የሚሉት ጠቅላይ ሚኒስትሩም አዲስ የጊዜ አስተዳድሩ ፕሬዚደንትን መሾም አስፈላጊ ሆኗል የሚለውንም አክሏል። አስተዳድሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜ አስተዳድር የሚኒስትሮች ምክር ቤት ደንብ ቁጥር 53 2015 አስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶም በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ጠቅላይ ሚኒስትሩም በቀጣይነት ክልሉን የሚያስተዳድሩት የጊዜያዊ አስተዳደሩ ፕሬዚደንት ሹመትን በተመለከተም በኢሜይል ሰው ስጡኝ ሲሉ ቢገልጹም በደንቡና በስምምነቱ መሰረት ከተፈራራሚው ከህወሓት ጋር ምክክል አድርገው እንደሆነ ግን የታወቀ ነገር የለም። ህዝብ ባቀረበልኝ ጥያቄ መሰረት ተዋጋሁ፣ በሳቸው ቋንቋ ህግ አስከበርኩ ሲሉ የሚታወቁት ጠቅላይ ሚኒስትሩ አሁን ደግሞ በኢሜይል ጠቁሙ ሲሉ መግለጻቸው ህዝብ ባቀረበልን ጥቆማ መሰረት ለሚለው ፕሮፓጋንዳ ዝግጅት ካልሆነ በቀር ያለሳቸው ፍላጎት ሹመትን እንደማያስተናግዱ ከዚህ በፊትም አድርገውት አሳይተዋልና ይህም እምብዛ የሚያሻማ አይሆንም። የሆነው ሁኖ ነዳጅ ከልክሎ 20 ቢሊዮን ብር የማቋቋሚያ የክልሉን በጀት ማቅቦ የወታደራዊ አመራሮችን ንብረት አግዶ አሁን ፕሬዝደንታችሁን በኢሜል ጠቁሙኝ የሚል ጥያቄን ይዞ ብልጽግና በትግርኛ ተከስቷል። የትግራይ ሕዝብ ደግሞ በሸራ ተጠልለው የክረምት ዝናብ እየመጣባቸው አሉ። ከ900 ሺ የሚልቁ ተፈናቃዮች መቼ ይቋቋማሉ? ወደ ሁለት ሳምንት ለሚጠጋ ጊዜ የታገደው ነዳጅ ስለምን ተቋረጠም? የጦር ወንጀል የፈጸሙ አካላትስ መቼ ይጠየቃሉ? ወዘተ የሚሉ ናቸው ጥያቄዎቹም። ዛሬ የኢሜይል ስላቅ ያሰራጩት የብልጽግናው ፕሬዝደንት ግን በዛ ክልል ጦርነት ለመክፈት እኮ በቂ ምክንያት ነበረን ካሉ ገና አንድ ሳምንት እንኳን አልሞላቸውም። ነገር ማጋጋል ብንፈልግ ፍላጎታችን የተባሉ ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ፣ ግን አንፈልግም። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተዉት ነው። ይህ በእንዲህ እንዳለ በትግራይ ክልል የመሰረታዊ ምርትና የትራንስፖርት ክፍያ ዋጋ በእጅጉ መናሩ ነዋሪዎች ተናግሯል። ይህ የሆነው ደግሞ በተለይም ጠቅላይ ሚኒስትር አብይ አህመድ የነዳጅ ክልከላ በክልሉ ሕዝብ ላይ እንዲጣል ያስተላለፉትን ትዕዛዝ ተከትሎ ነው። ባለፉት ተከታታይ ቀናት የነዳጅ መቋረጡ የፈጠረው ሁለንተናዊ ቀውስን በተመለከተ መዘገባችን ይታወሳል። በክልሉ ባለው በዚህ የነዳጅ እጥረት ምክንያት በበርካታ አካባቢዎች ትራንስፖርት ቁሟል። ከመቀለ ወጥተው ወደ ክልሉ የተለያዩ ትልልቅ ከተሞች የሚሄዱ ተሽከርካሪዎችን በአመዛኙ አቋርጠዋል ያለው አገልግሎትም የትራንስፖርት ታሪፍ ክፍያም ከእጥፍ በላይ ጨምሯል። ያሉ አንድ የክልሉ ነዋሪም በማሳያነት በ50 ኪሎ ሜትር መንገድ ቀድሞ የነበረው 150 ብር አሁን ከ300 ብር በላይ ስለመድረሱ ይናገራሉ። አንዳንድ ስፍራዎች ላይ ደግሞ ይህ ጭማሬ እስከ ሁለት እጥፍ ድረስ የደረሰባቸው አሉ። በክልሉ ርዕሰ መዲና ከቀናት በፊት የነዳጅ ሰልፍ ተደርጎ የነበረ ሲሆን አሁን በጥቁር ገበያ እየገዙ አገልግሎት የሚሰጡ ተሽከርካሪዎች ናቸው በአመዛኙ ያሉት፣ ሌላኛው የክልሉ ነዋሪ አላቄ አላቂ ሆኖ እንደ በርበሬ፣ ዘይትና ጤፍ ከፍተኛ የሆነ የዋጋ ጭማሪ አሳይተዋል ሲሉ ተናግሯል። በሀገር አቀፍ ደረጃ ያለው የኑሮ ውድነት የሚታወቅ ነው የሚሉት ነዋሪዎቹም በክልሉ የተፈጠረውን የፖለቲካ ሰጣ ገባ ተከትሎ ምርቶቹ እንደ ልብ እንዳይንቀሳቀሱ ሆኗል ሲሉም ይገልጻሉ። እንደዚሁም በመጋዘኑ ውስጥ ምርት የሚደብቁ ነጋዴዎች መኖራቸውን የገለጹ ሲሆን ያም ቢሆን ሕብረተሰቡ ችግር ይፈጠር ይችላል በሚል በስፋት እየሸመተ ስለመሆኑም ያክላሉ። አክለውም የነዳጅ ምርት በሕገወጥ መንገድ እየተሸጠ መሆኑንና ይህም በትራንስፖርት ዋጋው ላይ ጭማሪ እንዲኖር ሌላኛው ምክንያት ስለመሆኑ አንስቷል። በተያያዘ የመቀለ ከተማ አስተዳደር አላስፈላጊ ዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰድኩ ነው ሲል ገልጿል። በሸቀጦች ላይ ምክንያት አልባ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚደርስ እርምጃ እወስዳለሁም ብሏል። የአስተዳደሩ ምክትል ከንቲባ በቂ የሆነ የሸቀጥ አቅርቦት እያለም በጣት የሚቆጠሩ ነጋዴዎች ግን በተለያዩ የከተማ ዳርቻዎች ሸቀጦችን እየከዘኑ እጥረት እየፈጠሩ ነው አላግባብ ዋጋ እየጨመሩም ይገኛሉ፣ ያሉ ሲሆን በእነዚህ ነጋዴዎች ላይ ሕጋዊና አስተዳደራዊ እርምጃዎች እየወሰድ ነው ሲሉም አክሏል። በተጨማሪም እስከ መጋቢት ሰላሳ ድረስ ነዋሪው በተመጣጠነ ዋጋ ሸቀጦችን ሊገዛባቸው የሚችላቸው የቅዳሜና እሁድ ገበያዎችን እንጀምራለን ሲል አሳውቋል። የትምህርት ሚኒስትሩ ብርሃኑ ነጋ በዩኒቨርሲቲው የተመረቁ ተማሪዎች የመውጫ ፈተና ውጤት በሙሉ እንዲታገድ ማድረጋቸው ተሰማ። የጅግጅጋ ዩኒቨርሲቲ ከዘንድሮ ተመራቂዎች ውስጥ 98 በመቶዎቹ የመውጫ ፈተና ኤግዚት ኤግዛም ተፈታኞችን አሳለፍኩ ማለቱ ውዝግብን ፈጥሯል። በሀገሪቱ ከ3 እስከ 5 በመቶ የአስራ ሁለተኛ ክፍል ተፈታይ ተማሪዎችን ብቻ ወደ ዩኒቨርሲቲዎች እንዲገቡ ያደረገው አገዛዙ የገቡትን ተመራቂ ተማሪዎችን በመውጫ ፈተና እንዲቀነሱ እያደረገ መቀጠሉ ባለፉት ዓመታት ክስተት ነው። ባለፈው ዓመት የጅግጅጋ ዩኒቨርሲቲ ለዓመታት አስተምሮ ሊያስመርቃቸው ያዘጋጃቸው ተማሪዎች የመውጫ ፈተና ሲቀመጡ ወደ 80 በመቶ የሚሆኑት ወድቃቸዋል መባላቸውና ያንን ተከትሎ በጉቦ ለማሳለፍ የተደረገው ጥረት ደግሞ መነጋገሪያ ነበር። በኋላ በተደረገ ማጣራት ወደ 46 በመቶ የሚሆኑት ብቻ ኤግዚት ኤግዛሙን ስለማለፋቸው ተገልጾም ነበር። አምና እንዲህ መወያያ የነበረው ዩኒቨርሲቲው የዘንድሮ ተግባሩ ደግሞ ውዝግብን ፈጥሯል። ከአንድ ወር በፊት የካቲት 15 የምርቃት መርሃ ግብር ያዘጋጀላቸው የዘንድሮ ተመራቂ ተማሪዎች የመውጫ ፈተናውን አስቀድሞ ያከናወነው ዩኒቨርሲቲው ባለፈው ዓመት ያጋጥመው እንዳይከሰት በሚል በአመራሮቹ ትእዛዝ ፈተናው በኤአይ በስማርት ስልኮች ጭምር ተደግፎ እንዲከናወን ተደርጓል ይላሉ አንድ ዩኒቨርሲቲው የስራ ባልደረባ። ይህንን ተከትሎ ዩኒቨርሲቲው ያወጣው የእንኳን ደስ አላችሁ መግለጫ ደግሞ ዘጠና ስምንት በመቶ ተፈታኞች ኤግዚት ኤግዛሙን አልፋቸዋል የሚል ሆኗል። አምና አርባ ስድስት በመቶ ታቻምና ደግሞ ሰላሳ ሶስት በመቶ ብቻ የመውጫ ፈተና የወሰዱ ተማሪዎችን ያሳለፈው ዩኒቨርሲቲው ዘንድሮ ይህንን ዘጠና ስምንት በመቶ አልፋቸዋል ቁጥር ማቅረቡን ተከትሎ ውጤቱ እንዲታገድ የሚል ትዕዛዝ በትምህርት ሚኒስትሩ ብርሃኑ ነጋ በኩል የተላለፈው ደግሞ ተመራቂ ተማሪዎች ወላጆቻቸውን ጠርተው ለመረቃት በተዘጋጁበት ዋዜማ ነበር ሲሉም ምንጮች ያክላሉ። የክልሉ ርዕሰ መስተዳደር ሙስጠፋ መሐመድ ከኢዜማው ሰው ጋር ባላቸው ቅርበት ጥያቄ ቀርቦም ምርቃቱ ተከናውኖ ውጤቱ ግን ታግዶ ለአመታት የደከሙ ተማሪዎች ጉዳይ በንጥልጥል እንዲያዝ መደረጉን የገለጹልን ምንጮች ከአንድ ወር በፊት የነበረው ምርቃት የሚሆኑ የመውጫ ፈተናም ከዩኒቨርሲቲው ድረገጽ እንዲነሳ መደረጉን ያክላሉ። በዩኒቨርሲቲው በተለይም በከፍተኛ ውጤት ያጠናቀቁ የሕክምና ተማሪዎች ሳይቀር ውጤቱ በጋራ መሰረዙን ተከትሎ ለከፍተኛ ችግር መጋለጣቸውንና ሰዎች እንዳይወስዱ እንደከለከላቸውም ነው ያነሱት። ይህ የተወሰኑ የሴኔት አባላትን ጨምሮ በዩኒቨርሲቲው ከፍተኛ አመራሮች ለመልካም ገጽታችን በሚል የተከናወነ ተግባር ተማሪዎች ለስነ ልቦና ችግር መዳረጉን በማከል ከመደበኛ ተማሪዎች ባሻገር በዩኒቨርሲቲ ውስጥ እንዲፈተኑ የተደረጉ የክልሉ ማኔጅመንት ኢንስቲትዩት ተፈታኞች ሰባ ሰባት በመቶ አልፋቸዋል ተብሏል። አምና ሶስት በመቶዎቹ ብቻ ነበሩ አልፋቸዋል የተባሉት በተመሳሳይ ባለፈው አመት ሳያልፉ ቀርተው እንደገና የተፈተኑትን በተመሳሳይ 77 በመቶ አልፋቸዋል ተብሏል። የአዲስ አበባ ዩኒቨርሲቲ እንኳን በዚህ ዓመት ይህንኑ ፈተና እንደገና ካስፈተናቸው ውስጥ ያለፉት 29 በመቶዎቹ ብቻ መሆናቸውንም ልብ ይሏል። የታጋቿና ኢቢኤስ ቴሌቪዥን ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። ፓርቲዎቹ በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው ሲሉ ገልጸውታል። ወጣቷ የገታ ጊዜና ቦታውን ባትጠቅስም ከገታው በኋላ የደረሰባትን አሰቃቂ ሁነት ያጋራችበት የኢቢኤስ ቴሌቪዥን ፕሮግራሙ ከተላለፈናም እንዲነሳም ከተደረገበት ጊዜ ጀምሮ በስርጭቱ ስማቸው ያልተጠቀሱ ዩኒቨርሲቲዎችና ተቋማትን ጨምሮ ተከታታይ የማስተባበያ መግለጫው ሲሰጡ ሰንብቷል። ትናንት በጣቢያው ስም የሚወጣውና በማህበራዊ ትስስር ገጾቹ ለደቂቃዎች ተጋርቶ የነበረው መግለጫም ወዲያው እንዲጠፋ መደረጉም ሌላኛው መወያያ ጉዳይ ነው። ዛሬ ደግሞ በኢቢኤስ ቅጥር ግቢ ውስጥ የነበ የነበረው የፖሊሶችና የደህንነት ሰዎች እርምጃና ፍተሻ በተመሳሳይ አጀንዳ ሆኗል። በእርግጥ እገታዎችና ሰቆቃዎች ከታየውም በላይ በኢትዮጵያ እለታዊ በሚባል ደረጃ እየደረሱ ያሉ ጉዳዮች ናቸው። አራቱ የፖለቲካ ፓርቲዎች ደግሞ ወጣቷ ደረሰብኝ ያለችው ሰቆቃም በሀገሪቱ እየተፈጽሙ ላሉ ግፎች ማሳያ ናቸው ብሏል። መኢአድ፣ ኢሃፓ አገንና እናት ፓርቲዎች መሰል በደሎች በህዝባችን ዘንድ ድርጊቶች መበራከታቸው አንዳች መፍትሄ የሚሰጣቸው የሚል ጥያቄን ሲያስነሱ መቆየታቸውንናም ለእነዚህ ምላሽ ከመስጠት ይልቅ ይባስ ብሎ በመንግስት አካላት ዘንድ እጅግ የተጣረሱና እየተደበሰበሱ መረጃዎች ሲቀርብበት የኖረ ግፍ ነው ይላሉ። ብርቱካል ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም ሲሉም ያነሳሉ። መሰል እገታና በደሎችን ህዝቡ ስርአቱ የተወለድ መሆናቸውን በውል ተገንዝቦም እርስ በርስ ጣት ከመጠቋቆም እንዲወጣና በጋራ እንዲታገል ከከፋው ሰቆቃም በአንድነት እንድንወጣ ጥሪያችንን እናቀርባለን ሲሉም አንስቷል። የቅርብ ጊዜ ምሳሌዎችንም አቅርበዋል። ፓርቲዎቹም ከቀናት በፊት ከአዲስ አበባ ወደ አማራ ክልል እየተጓዘ የነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ እርስ ወረዳ ልዩ ስሙ አሌዶሮ በተባለ ቦታ አሽከርካሪውን ጨምሮ ምላት ሳፋሪዎች መታገታቸውና ለማስለቀቂያ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እየተጠየቀባቸው መሆኑ፣ በተመሳሳይ በዚሁ በሰሜን ሸዋ ዞን ሱሉልታ ወረዳ ገርፎ ከተማ አካባቢም የታጠቁ ኃይሎች በሁለት ተሽከርካሪዎች ላይ በፈጸሙት እገታ አርባ አካባቢ የሚሆኑ ሰዎች ታፍነው መወሰዳቸውን የቅርባብነቶች አድርገው በማንሳት የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች ተገደሉ። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በጦርነቱ በተፋላሚዎች እየደረሰ ያለውን ጥሰት እየመዘገበ የሚገኘው የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ ሌሎች በበርካታ መቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉር አብዛኛውን ግዛት የሚቆጣጠረው የፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረ ገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋጅ በሆነ ሁኔታ የተቃጠሉ አስከሬኖችና ወደ አመድነት የተቀየሩ የገበያ ድንኳኖችን አሳይቷል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ሲከሰሱም ቆይተዋል። ፈጥኖ ደራሽ ኃይሉ ከተባበሩት አረብ ኤምሬቶች የሚለገሱትን ድሮኖችን በዳርፎር ያሰማራ ቢሆንም የሱዳን ጦር ያሉትን የጦር አውሮፕላኖችን በመጠቀም በግዛቲቱ የተፋላሚ ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምታ በምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት ከፍተኛ ጉዳትን ያስከተለ ነው። የዳርፉር የመብት ተሟጋች ቡድን ጦርነቱ ከተጀመረበት ጊዜ አንስቶ እጅግ የከፋው የቦምብ ጥቃት ባሳለፍነው ሰኞ ተፈጽሟል ሲል አሳውቋል። በሀገሪቱ የቀጠሎ ደማፋሳሹ የእርስበርስ ጦርነት በሰላማዊ ሰዎች ላይ የሚያደርሰው ጉዳትም እየተባባሰ ነው የመጣው። የሱዳን ጦር አብዛኛውን የሱዳንን ግዛቶችን የተቆጣጠረ ሲሆን ቀጣዩ እጅግ ደማ ማፋሳሹ ጦርነት ይካሄዳል ተብሎ የሚጠበቀውም በዚሁ በዳርፎር ቀጠና ነው። ደማፋሳሹ ጦርነት በአስር ሺዎች የሚቆጠሩትን ህይወት ከመቅጠፉ በተጨማሪም ወደ 12 ሚሊዮን የሚጠጉ ሱዳናውያንን ከቤት ንብረታቸው እንዲፈናቀሉ ምክንያት ሆኗል። የተቋማት ግምት ቢለያይም በዚህ ጦርነት ሳቢያ ከ150 ሺህ በላይ ሰዎች እንደተገደሉ ግን መረጃዎች ያመለክታሉ። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ህዝብ ከፍተኛ የምግብ ዋስትና እጦት ላይ ስለመሆኑም የተባበሩት መንግስታት ድርጅት አረጋግጧል። በርካቶችም ህይወታቸውን ለማቆየት ሲሉ ሳር እየተመገቡ ስለመሆናቸው ሪፖርቶች ያሳያሉም። በሀገሪቱ በረሃብና በቸነፈር በርካቶች መርገፋቸውን ተከትሎም የተባበሩት መንግስታት ድርጅት የዓለማችን የከፋው ሰብአዊ ቀውስ እንደሆነ በመጥቀስ ፈርጆታል። ፈጥኖ ድራሽ ኃይሉ በዳርፎር የዘር ማጥፋት ወንጀል፣ በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና ከፍተኛ የሆኑ ጾታዊ ጥቃቶችን መፈጸም፣ የዘር ማጽዳት ወንጀሎችን ማድረስ በሚ የሚል በተለያዩ ተቋማት መፈረጁም የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።